የአሊያና የጃን የመጀመሪያ የሰርጋቸው ምሽት በብዙ አስገራሚ ነገሮች ያለፈ ነበረ። ዛሬ በጠዋት ሲገናኙ እንደገና ሌላ የጭቅጭቅ ርዕስ ተነስቷል። ሁለቱም እንዲ የተነታረኩ በአንድ በኩል ሰዳከት ደግሞ ማላቸው ገብታ ብዙ ነገር ያረገች አሊያን ስታበሳጫት ነበረ። አሊያ አሁን ላይ ስራ መስራት አለብኝ ብላ አስባለች። ዶክተር እንደመሆኗ መጠን እዛው ከተማ ውስጥ በጣም ብዙ በርካታ ሆስፒታሎችና ክሊኒኮች አሉ። ከእነሱማ አንደኛቸው ይቀበሉኛል ብላ ብዙ ተስፋ አርጋ ነበረ ተመለካከት ግን ወደ ወንድሟ ደወላ፣ በፍጹም እሷን እንዳይቀበሏት እንዲያደረግላት ጠይቀዋለች። እሷ ስራ ፍለጋ ከሆስፒታል ወደ ሆስፒታል ስትሽከረከር ከረከር ጃን ወደ ቢሮ መቶ ስራውን እየሰራ ነበረ። አሁን አሊያ ቀጥታ ወደ ማርዲን ወደ ከተማ መታ የስራ ማመልከቿን እያስገባች ነበረ። ስታስገባ ዋናውና ዶክተሮቹ እያዩት ሲመልሷን ነበረ። በውጭ በኩል እና ከድርና ሙዛፈር ይጠባበቃሉ። ከዛ ጃን ቀጥታ ወደ ከድር ደወለ። ሄለው ወንድሜ፣ ምን አዲስ ነገር አለ? ምንድን ነው አፍ ውስጥ ምግብ አለ እንዲሆነም፣ እየበላ ነው እንዲ ምታውራኝ ይለዋል አራር ለም ወንድሜ፣ አረ የመመገብ የመመገብ እያሉ ነበር። እሱ ግን እየበላ ነበረ። ወንድሜ ያው አልያ እዚህ መታለች፣ የሆነ ሆስፒታል መተናል። እንግዲህ እስካሁን ድረስ ምንም ተስፋ የሚሰጥ ነገር የለውም። እስካሁን ድረስ ሶስት ሆስፒታሎች መተን ነበረ፣ ግን በፍጹም አንዳቸውም ወይዘሮ አሊያን የሚቀበሏት አይመስሉኝም። ሁሉም ገና ከሆኑ እየሸኟት ነው። በፍጹም ራሱ ሊቀበሏት አልችሉም አመልከቻዋን። እስኪ እስኪ ምን እንደምናደርግ አላውቅም። እስኪ ምናልባት አሁን ቀጥታ ደግሞ ሚዲያ ልትሄድ ትችላለች። አብረናት ነን፣ ምንም አታስብ እያሉ ነበረ። ማየናት ማየናት በቃ እደውላለሁ ይላል። ከዛ ድንገት አሊያ ከውስጥ ወጣች ወንድሜ ወንድሜ በቃ እኔም ደውለላሉ ደህናውን በማለት ስልኩን እየዘጋው አሊያ እንደ ወጣች ወደ ሞዛፍር እያየች አይ አንዳቸውም አልተቀበሉኝም ሁሉም ተመሳሳይ ነገር ነው የሚሉት ቦታ የለንም ነው የሚሉት እንዴት በጣም ነው የሚገርመው እያለች ቶሎ ቶሎ ትራመዳለች ቶሎ ቶሎ እያለች ስትራመድ ከድረም አብሮ እየተከተል አልነበረም ወደ መኪናው እየገቡ ናቸው ልትገባለችና ቡና ነገር ልገዛ ፈልጌ ነበር ትፈልጋላችሁ እንዴ ብላ ጠየቀቻቸው አይ አንፈልግም አንፈልግም ለራስሽ ጊዜ እያሏን ነው ከዛ ልትገዛ ሄደች ከዛ ወዲያው ነበረ ገዝታ ተመልሳ የመጣቸው መኪና ውስጥ እየገባ የሆነ የሚከታተላቸዋል በርቀት ሁሉንም ነገር ያያል። ከዛ በቀጥታ መኪናቸውን አስነስተው ይንቀሳቀሳሉ። የደሚር ባይባርስ ሰዎች የአልያን እያንዳንዱን እንቅስቃሴ ይከታተላሉ። ወዲያው ተደወለለት። ሄለው እየሰማኝ ነው ይላል። ወንድሜ አሊያ እንግዲህ ወደ አንድ ቦታ መታለች፣ እስራ ልታመለከት ይመስለኛል፣ እየተከታተልናት ነው ይሉታል። በጣም ቆንጆ በጣም አሪፍ፣ በደንብ ተከታተሏት፣ በደንብ ተከታተሏት፣ እንዳታመልጣችሁ ተናግሬያለሁ እያለ ነበረ ከሰዓታት ጉዞ በኋላ ቀጥታ አሊያ ወደ ሚዲያ ተመልሳለች እዚህ ሆስፒታል ደግሞ ሚኔ ትሰራለች ጂያን ቅድም ከድር ደውሎ ነግሮታል ሚኔ የምትሰራበት ቦታ እየመጣች ነው ብሎት ነበረ ጂያን ደስ አላለውም በአንድ በኩል አሊያ ገና ከመድረሷ ከመኪናው እየወጣች ነበረ እየወጣች ወደ ውስጥ ስትገባ ድንገት ጂያንን አየችው እሱም ቆሞ እያያን ነበረ ከድር ቆይ አንድ ጊዜ እናንተ እዚህ ጠብቁኝ ነይ አሊያ ነይ ንግባ እያላን ነበረ ምንድን ነው ለምን ነው የምትከታተለኝ አንተ ነበርክ እንዴ ምንድን ነው እያስፈራራቸው ነው ግን ምን በላቸው ነው እኔን ማይቀጥሩኝ ግራ ገባኝ እኮ ምን እያልካቸው ነው ፈጣሪ ሆይ ስትለው ነበረ እኔ ምንም አውቀው ነገር የለም ይላታል አረ እንኳን ደስ አለ እንኳን ደስ አለ ብየውነት እቅድ በጣም እያሰራልህ ነው እንኳ አንተ ያህል በጣም ትፈረኛለህ እንዴ ነጻነቴን ትፈረዋለህ እንዴ ቆይ ምናልባት እኔን የመሰለሽ ዶክተር ይቀጥራሉ ምናምን ብለህ ፈርተህ ነው መፍራት የለብም እንደኔ እንደኔ ትሏለች አለያ ዝም ብለሽ ነው ሲጀመር በዚህ ልብስ መተሽ ማን የሚቀጥረሽ ይኖራል በማለት ተናገረ እኮ እያሾፍክብኝ ነው አለ ታሾፍብኛል አለ ምንድነው ምትለው ይህን ያህል በጣም ትፈረኛለህ ማለት ነው ለምንድ ሰዎች የምታስፈራራው ስትለው እኔ እዚህ ነገር ውስጥ አያገባኝም እመኝ ይላታል ተው እባክህ ልመንህ ፈጣሪ ሆይ ትሏለች ማየናት ኣብ ወደ ሁሉም ሆስፒታሎች ደውላ እንዳይቀጥሮች ትእዛዝ እየሰጠችው፣ እኔ አንቺን ቢያረገ ይኖሩ ጭራሽ አልሞክሮም ነበረ። ምክንያቱም ትርፉ ድካም ነው፣ ዝም ብሎ መድከም ብቻ ይላታል። ብዙ አሰበች። ምናልባት እዚ ያለው ዶክተር ግን እሺ ሊለኝ ይችላላ። ማን ያውቃል? የእናንተን ማስፈራሪያ ላይፈራ ይችላል። ማን ያውቃል? እስኪ የሚለኝን ነገር ሰማዋለሁ። ማን ያውቃል? እስኪ ገና ሲያይኝ በሩቁ ሀሳቡን ሊቀይር ይችላል በማለት ስትናገር፣ ስራ ምሰሪ ከሆነ እማያተውሽ ለአንቺ በጣም ነው ከባድ የሚሆነው ይላታል። ታዲያ ቤት እንድጎለት ነው እንደምትፈልገው? አንተ እንዴት ነው የምታስበው? ቆይ አንተ አለችው። አረለም አለም፣ እንደዛ አረለም አልገባሽም። ትንሽ መቆየት አለበት አለብሽ ቢያንስ ትንሽ መቆየት አለብሽ። እማዬ የምትፈልገው አንቺ እንድትሰሪ ቤት እንድትቀመጭ ማርለም ስተሽ እንድትይዩን አለቻት። እኮ ቀላል እኮ ነው ልጅን ስጡኝና ልይጅ ይሄን ነበር መጀመሪያ ምሳሌ የነበረው። ከልጄ ጋር እንዴት ፍቀዱልኝ እናንተ ግን አትሰሙም ብላ ወደ ውስጥ እየገባች ነው። ጂያን ይከተላታል። እሺ ቢያንስ እኔ የግል ክሊኒክ ነገር ልክፈትልሽ እያላ ነበረ። አልፈልግም ትሏለች። ረ አሊያ ሰው ሚሊሽን ስሜ አንድ ጊዜ ቆይ ብዙ ሀሳብ አለኝ እኮ ነ እያለ ቶሎ ቶሎ ትራመዳለች። እሱም ይከተላታል። አሊያ ቀጥ ብላ የመጣችው ወደ ዶክተሯ ወደ ሚኔ ነበረ ወደ ጂያን ፍቅረኛ። ወዲያው በሩን አንኳኩታ እንደከፈተች ሚኔ ስታያቸው ደነገጠች። ዶክተር ሚኔ በጣም ይቅርታ ላናግሪሽ ፈልጌ ነበረ ካረበሽኩሽ አለቻት። ከዛ ወደ ውስጥ አሊያ እየገባች ነው። ጂያን እንደገባ በሩ ልትዘጋበን ነበር። ቆይ አንዴ ቆይ አንዴ ብሎ እሱም ገባ። ወይዘሮ አሊያ እንኳን ደህና መጣሽ ስላየውሽ ደስ ብሎኛል ትላታለች። አመሰግናለሁ ሚኔ የሰርግ ቀናይችሽ ነበረ በጣም ደስ ብሎኛል ስላየውሽ ትላትና ከዛ ለምን እንደ መጣሽ ትናገራለች። በነገራችን ላይ ወደ እናንተ ሆስፒታል ገብቼ ለመስራት ፍላጎት አለኝ እና ምናልባት አለቃሽን ለማግኘት ፈልጊ ነበረ የት ነው እያለች ጠየቀቻት አለቄ፣ እያለች ሚኒ ልትናገር ስትል ጃን በፊቱ እረፍ እያለ ጭንቅላቱን እየነቀነቀ ምልክት እየሰጣት ነበረ። ገና ልካሁኑ ለሚኒ ይህን ማስጠንቀቂያ ሲሰጣት በአንድ በኩል አሊያምንም ምንም አልገባትም። እኔ የምኖረው እኮ እዚሁ አካባቢ እኮ ነው የአልቦራ ቤት ውስጥ ነው የምኖረው። ሁኔታውን ታውቂያለሽ እና ለመስራት በጣም ፈልጋለሁ። ሴት ልጅ በዚህ ሰዓት ካልሰራች ምን ታረጋለች? እና ምናልባት ያንቺ አለቃ ዶክተር ካሚል ካለ እባክሽ እባክሽ አገናኘኝ ስትላ ነበረ። ነገር ግን ሚኒ እንግዲህ ዋናው ዶክተሩ የለም በጣም አዝናለሁ። ምናልባት ሲመጣ ልነግድልሽ ይችላለሁ እያለች ዙሪያ ጥምጥም መሄድ ጀመረች። ምናልባት ከመጣ ለነገ ቀጠሮ ማስያዝ ይችላለሁ አለቻት። ከዛ ሚኔ ሲመጣ ነግርሻለሁ፣ ሲመጣ ሳውቅሻለሁ፣ ምንም አታስቢ አለቻት። በጣም አሪፍ በቃ፣ በዚህ ስልክ ቁጥር ደውይልኝ ብላ ቢዝነስ ካርዷን ሰጠቻት። ከዛ ሚኔ እየሸኘቻቸው ነበረ። አሊያ ቀስ ብላ ትወጣለች። ጂያን በአንድ በኩል አብሯት እየወጣ በርጋ ቆመ። ቆይ አንዴ ቆይ አንዴ ጂያን፣ ቆይ ቆይ አንዴ፣ ምንድን ነው ነገሩ? ምንም አልገባኝም። ምን ማለት ነው? እሷ እኮ ካናዳ ሀገር እኮ የተማረችው ስትሰራ የነበረውም ካናዳ ሀገር እኮ ነው። በጣም በጣም ብዙ ተቀባይነት አላት። ለምድር ስራ እንድትሰራ ማትፈልገው ምንድን ነው ብላ ጠየቀችው። አትሰራም አትሰራም አትሰራም አላት እኮ። ለምንድነው የማትሰራው ምክንያቱን ንገረኝ ስትለው እሷ አንቺን አያገባሽም ብሏት እየወጣ ነበረ። ሚኒግራ ግብት ብሏት የቢሮዋን በር እየዘጋች ነው። አሊያ ቶሎ ቶሎ ትራመዳለች። ጂያን እየተከተላ ነው። አሊያ ቆያ እንዴ ተረጋግ እያላን ነበረ። እሷ ግን አያገባም ባክ ትሏለች። ወደ ሌት ይጅኖ ሺ ብሎ እየጠይቃት ልብስ ልገዛ ነው ለራሴ የሚለበስ ምን በልብሴ ስታሾፍብኛል ነበረ። ለራሴ እጅ ይገዛለሁ ማንም ሰው አያገባው ትሏለች። እሺ ቢያንስ መልበስ መፈለጊያቸው ልብሶች ንገሪኝና ከኢንተርኔት ላይ ይገዛልሻላ አላት። አያገባም አያገባም ብላ ታክሲ ውስጥ ስትገባ ነበረ። አሊያ ባክሽ አትድረቂ ባክሽ ብሎ እየለምናን ነበረ። ቆይ አንተ ምን አርጊ ነው ምትለኝ? ምን አርጊ ነው ምትለኝ? ቆይ ለራሴ በስነ ስርዓት የሚሆነኝ ልብስ ራሱ መግዛት አልችልም እንዴ? እንደዛ ነው የምትለው? አለች። ቆይ እንደዛ ኮ አይደለም ይላታል እኮ በህይወት የጣልቃ መግባትን አቁም። ያልነበረ ስምምነታችን እየመጣ ትበጥብጠኝ አልፈልግም። በቃ መግዛት ያለብኝን ነገር ገዛለሁ፣ መስራት ያለብኝን ስራ ሰራለሁ። ዞር በል ከፊቴ ብላ ታክሲ ውስጥ ልትገባ ነበረ። እሺ ላደርስሽ፣ የፈለግሽበት ቦታ ኔሻ እንዴ እያለን ነው። እሷ ታክሲ ውስጥ ልትገባ ነው። አልፈልግም፣ ተወኝ በቃ ብላ ልትገባ ነበረ። አለ ባክሽ፣ አባክሽ፣ አትከራከሪ ብቻሽን ኬሽ ጥሩ አይመጣምና ያብረን እንጂ ባክሽ እያላ ነበር ነበረ ከዛ ሷም እየተነጫነጨች ቀጥታ ወደ መኪናው እየገባች ነው። ወዲያው ይንቀሳቀሳሉ። በሌላ በኩል ሻሂን ናሬን ከቤቷ ጀምሮ እየተከታተላት ነው። ብዙም ሳይርቅ ተደብቆ እየተመለከታት ነበረ። ከዛ ሷ ድንገት የቤተሰብ መኪና ውስጥ ገባች። ከዛ እየተንቀሳቀሰች ነው። ሻይንም ቢሆን ይከተላታል። ከደቂቆች በኋላ ወደ አንድ የገበያ ማዕከል እየመጣች ነው። ከመኪና ወርዳ ወደ ውስጥ እየገባች ሻይንም ቢሆን መኪናን አቁሞ ሲከተላት ነበረ። እዚያው አካባቢ እራሱ የገበያ ማዕከል ጋር ነበረ እነ አሊያ እየመጡት ከመኪና እየወረዱ ነበረ። በሩን ከፍቶላት ከመውረዷ በፊት ግን ሽጉጡን እያስቀመጠ ነበረ። ወደ እሷ ተጠግቶ ሲያስቀምጥ ቶኝ ቶኝ፣ አትንካኝ ትለዋለች። አረባ ክሽ ተረጋጊ እያላት ይወርዳል። ከዛ ይከተላታል። ሁለቱም አብረው ወደ ውስጥ እየገቡ ናቸው። ናሬ እስካሁን ድረስ ከኋላ ማን እየተከተላት እንዳለ አታውቅም። ዝም ብላ ትራመዳለች። ሻይን በተገስት ዝም ብሎ ይከታተላታል። አሊያም ብትሆን ወደ አንድ ሱቅ ከገባች በኋላ መግዛት የምትፈልጋቸው ልብሶች በሙሉ እየሞከለች እያየች ነበረ። ከዛ አንድ ልብስ አየችና ይህን እስኪ ልላካው ብላ ወደ ውስጥ ስትገባ ነበረ። ናሬ እዛው የራሱ የገበያ ማዕከል ውስጥ ነበረ። ከላይ ፎቅ ላይ ወጥታ የልጆች ልብስ ብቻ የሚሸጥበት ሱቅ ገብታ ብዙ ነገሮችን ስትመለከት የነበረው እንዲህ ገርማት እያየች ብዙ ነገር ስታስብ፣ ሻይን ብዙም ሳይርቅ እያያት፣ ልብሱን ትኩር ብላ ተመልክተው ድንገት ቀና ስትል ሻይንን አየችው። ስታየው የያዘችውን አስቀምጣ ቶሎ ቶሎ ስትራመር ነበረ። ናሬ ናሬ፣ ቆይ አንዴ፣ ቆይ አንዴ ባክሽ፣ እባክሽ ናሬ፣ ቆይ አንዴ እያላን ነበረ። እሷ ግን ሮጥ ሮጥ እያለች ነው። ናሬ አትሩጭ፣ አትሩጭ ባክሽ እያላን ነው። ናሬ ግን ባሰባት፣ እንዲሁም ለመሮጥ እየሞከረች ነው። እሱም ይሮጣል። እዛው ሱቅ ውስጥ ቀጥታ እየደረሰባት ነበር። ናሬ ቆይ አንዴ እያላን ነበር። ልቀቀኝ ባክል፣ ልቀቀኝ። ምን ላድርግ ምሯን ተክን ተንሻ አታፍርም ምን እያረክ ነው? ስትሎ ነበረ። ና ሪያ አልቻልኩም እባክሽ ከአቅሜ በላይ ሆነ እባክሽ፣ እንደዚህ አታርጊኝ እባክሽ እያለ እየለመነን ነበር። ምን አረኩ ቆይ አንተ ምን አርጊ ነው የምትለኝ? ምን ላድርግ ምን ላድርግ? ሲጀምር መስዋዕትነት የማትከፍልበት ፍቅር መስዋዕትነት የማይከፈልበት ግንኙነት ዋጋ አለው እንዴ? አሁን ደፍረፍ ልፍት ትቆማል እንዴ? መጀመሪያ ወንዳው እንዱ እንደው እንዱን ቆፍጠን በል አንተ ለኔ የለም የኔና አንተ ነገር አብቅቶለታል። ስትሎ ነበረ። ቢያንስ የሆነ እድል የለም እንዴ? እድል የሚባል ነገር እኮ አለ። ቢያንስ ምን አለበት አንድ እንኳን እድል ብትሰጪ ምን አለበት ብሎ እየጠየቃን ነበረ። እንደዚህ የሚባል ነገር አይሰራም። ወደኋላ ኋላ የምንመለስበት ሰዓት ላይ አይደለንም። ገባ ምንጤ ብላ እየጠየቀችው ነበረ። ከዛ ትኩር ብላ አየችው። ከዛ ማልቀስ ጀመረች። ታውቃለህ አይደል ያኔ ወደ ቤት አልመለስም ብዬ ነግሬ ነበረ፣ ግን ለምን ወደ ውስካ እንደተመለስኩ ታውቃለህ ለውስካን ብዬ አለ ማለችው። ታዲያ ለማንበለሽ ነው እያለን ነበረ። ምክንያቱም ፓኪዜ ይደውላልኝ። እኔ ወደ ቤት ከተመለስኩኝ እማዬ አንተን ወደ ቤት እንደማታስገባ ነገረች። እኔ ደግሞ አንተን ከካያ መለየት አልፈልግም፣ ከቤተሰቤ ጋር እንድትቆራረጥ አልፈልግም። ለዛ ብዬ ነው የተመለስኩት በማለት እንዴት ዋጋ እንደከፈለች ነገረችው። እንዲህ ስትለው ይኸውልሽ፣ ቆይ አንድ ጊዜ ቆይ፣ ላሬ ልንገርሽ እያለን ነበረ። አንተ ግን ካድከን፣ እኔ ብዙ ነገር ለአንተ አስባለሁ ስትለው እኔ ያልካድ ካልኳችሁ ናሬ በፍጹም ን ያልኳችሁ። ይኸውልሽ እኔ እውነቱን የተናገርኩት ምንም ክህደት አልፈጸምኩም እባክሽ እያላን ነበረ ቶኝ በቃ ብላው ቶሎ ቶሎ ትራመዳለች። አሰባሰበና እሱም ቢሆን ይከተላታል። በሌላ በኩል ጂያን አሁንም ቢሆን ውስጥ አልያን ልብሷን ቀይራ እስክት መጠርስ እየጠበቃን ነበረ። ከዛ ድንገት ሁለት ወንዶች ተይዘው ገቡ ልብስ ለመግዛት። ከዛ አልያን ልብሷን ቀይራ ወጣች። ይህን ልብስ ቀይራ ስትወጣ ጂያን በውበቷ ተደንቆ እያያን ነበረ። ከዛ መስታወት ፊት ለፊት ቆመች። እራሷን በመስታወት እየተመለከተች ነበረ ድንገት ወንዶች ደሞች ማናት ይባባላሉ። እሷን ለመላከፍ ጥረት አደረጉ። ከዛ ድንገት ጃና ምንድነው የምትለው አንተ እያለ ወደ ሱ ዞረ። ወደ አንደኛው አንተስ ማነኝ ነው የምትለው እያለ ከሱ ጋር እንደዚህ ሲነጋገር ድንገት አንደኛው እንዴ፣ እንዴ ይሄ እኮ ጃና አልቦራ እኮ ነው፣ ናናና፣ ወንድሜ እንውጣ፣ እንውጣ እየተባባሉ ሁለቱም ተያይዘው ወጡ። ከዛ ጃና እኔ እኮ እዚህ እንዳመጪ እኮ ብዬሽ እኮ ነበረ። በቃ ልብሶቹ በሙሉ ይጠቅላሉ፣ በኋላ ወደ ቤት ላኩላት፣ እኔ እናንቸውን እንውጣ ብሎ የሆነ ነገር ከደረበላ በኋላ ተያይዘው እየወጡ ነበረ። እንደዚህ ተያይዘው እየወጡ በአንድ በኩል ናሬ ከሻይል ለማምለጥ ራመድ ራመድ ስትል እንደ መሮጠም ሲያ ያረጋት ፊት ለፊት በድንገት እነ ጂያንን እንዲሁም አልያን አገኟቸው። እንዴ ናሬ እዚህ ምን ታደርግ የለሽ በማለት ጂያን እየጠየቃን ነበረ። ከዛ ጂያን ዝም ብሎ ናሬ እህቱን ካያ በኋላ ዞር ሲል ሻይንን አየው። ሻይን እየተከተላት እንደነበር ገባው። ምን ምን ዚጋ ምን እየተኪደን ያለው ብሎ ወደ እነሱ እየተመለከተ ነበረ። ናሬ ዝምታዋ ቀጠለ። ጂያን በጣም ተናዷል። ሻይን ናውጣ ውጣ፣ ውጣ! አንተ እዚህ ምን ታደረጋል? ና እኔ እናንተ እናውራለን። ናውጣ እያለ ሁለቱም ተያይዘው እየወጡ ነበረ። ጂያን ሴቶቹን በግራና በቀኝ አርቆ ወደ ውጭ ይዞ ከወጣ በኋላ ኑኑኑ መኪናውስ ግቡ እያላቸው ነበረ። አንተስ ወንድ አንተ የት ልትሄድ ነው ብላ ናሬ ጠይቋለች። እኔ ስራ አለብኝ እናንተ ግቡ እያለ ድንገት ሻይን ሲመጣ አንተ እዚህ ምን ልትሆን መጣ ብሎ ወደ እሱ እየጠጋ ነበረ። አንተ አታርፍም አለ ነው በቃ እያለው ነበረ። ጃን እኔ ምንም አላረኩም። እናትን ጥፋተኛው ሲጀመር የእናት ጥፋት እንዲታወቅ አትፈልግም። ስለእናት ጥፋት እንዲነገር አትፈልግም እያለው እነ ናሬ እንዲሁም አሊያ ወደ እነሱ እየቀረበ ነበረ። ሻይን አልካርኳችሁም እውነቱን የተናገርኩት እያለ ነው። ሻይን ይውል እኔ ልንገርህ፣ የአባትህ ውሸት አንተን አሳውረዋል። እኔ አንተን ከዚህ በኋላ ምንም ላደርግ አልችልም። ከቅሜ በላይ ነው ይለዋል። ጃን አድረገ ልንገርህ እናት የእናት ውሸት አሳውረዋል። ታውራል አንተ ራስህ ምንም ነገር ነገር አይታየም፣ አለው የእናቴ ጥፋት የእናቴ ጥፋት ነው ያለፈ ጉዳይ ነው። ምን አርግ ነው የምትለኝ አለው። ታዲያ በእናት ምክንያት አይደል እንዴ አባቴ እስር ቤት የገባው ይለዋል። እንደዚህ አትበል ይለዋል። ጃን አዎ በእናት ምክንያት ነው አባዬ እስር ቤት የገባው። እንዴ እናት ሻረለች፣ እንደ አንቺ ለሁሉም ነገር ሰበብ እኔ ናንቺ እንድንለያይ ብሎ ሻይን ናሬን እያያን ነበረ። ናሬ የማትክደው እውነት ነው ይሄ ዝም ብላ ግን ታየዋለች። አንተ ልጅ ይል ዝም ብላ አፈን መክፈት አቆም እያሉ ነበር። ቆይ ነገረኝ እስኪ ለምንድን ነው አጎት ሀሰን ትክክለኛ ማነቱን ደብቆ ከአባዬ ጋር ሲሰራ የነበረው ለምን፣ ለምን ነበር እስኪ ልምሮ ማነቱን የደብቀው፣ አልገባኝም። ትክክለኛ ምክንያቱ የምታኮነ ነገረኝ ይለዋል። ምናልባት ፈርቶ ሊሆን ይችላል አለው። ለምን ይፈራል? ለምን ይፈራል እንዴ? ኃጢአት ካልሰራ ለምን ይፈራል? ካልሰረቀ ለምን ይፈራል? ይሁን ልንገርህ፣ ሰዳከት ወንድሟ እንደሆነ ሆነ እንዳይነቃ ባስሎለ ነው። ከፈለክ ሂድና ጠይቃት እውነቱን የምትነግርህ ከሆነ ማለት ነው ሲለው ነበረ ጂያን እና ሻይን። እናትህ ውሸታምናት፣ አባቱ ውሸታም ነው እየተባበሉ እንደዚህ ከተካሰሱ በኋላ ጂያን በመጨረሻ ናሽ መኪና ውስጥ ግባ አብረን እንሄዳለን እያሉ ነበር። ወዴት ብሎ ሻይን ጠየቀ። ወደ ቤት ከማይ ጋር እናወራለን ብሎት እንዲከተለው ጠየቀው። ከዛ በቀጥታ ወደ ቤት እያመሩ ነበረ ሻይን ይከተላቸዋል።

ዜሬን ገና ካሁኑ እየናፈቀችው ነው። ብዙ ናፍቀዋለች። ሲደውላት ስልኳ አይሰራም። ግራ ገባው። ስለዚህ ወደ የምትማርበት ትምህርት ቤት መጣ። በር ጋር መኪኖን አቁሞ ይጠባበቅ ጀመረ። እዛው በር ጋር ቆሞ በተደጋጋሚ ይደውላል፣ ስልኳ አይሰራም። ሲጨንቀው ወደ ትምህርት ቤቱ ገባ። መታወቂያውን አስይዞ ወደ ውስጥ ከገባ በኋላ በአንድ በኩል ዜሬ እዛው ትምህርት ቤት ውስጥ ብቻዋን ተቀምጣለች። ግራ ግብት ተብሏታል። ይህ የቤተሰብ ጉዳይ ከአቅሟ በላይ ሆኗል። እንደዚህ ተቀምጣ ብቻዋን ስታስብ ሶስት ወንዶች በርቀት እያዩ አልነበረም። አንደኛው ግን የባይባርስ ቤተሰብ ዘመር ነገር ነው። ዝም ብሎ እያያት ጓደኞቼ፣ አራች ልጅኔ፣ ወድጃታለሁ። ተመልከቷት ብቻዋን ደግሞ። እኔማ ሂጄ ላናግራት ነው። ላውራት እንዴ? ላናግራት እንዴ? እያለ ይጠይቃቸዋል። ሂድ ሂድ፣ አውራት፣ አናግራት እያሉ እነሱም ያበረታቱታል። ከዛ ቀጥ ብሎ ወደ እሷ መጣ። አ ቆንጆት፣ እንዴት ነሽ እያለ ወደ እሷ እየተቀመጠ ነበረ። ምንድን ነው የምታረገው አንተ? አትጠገኝ እባክህ ብላልቴር ነበር። ቆያ እንዴ? ኧረ ቆያ እንዴ? ቆያ እንዴ! ወዴት ነው የምትሄጂው ዜር? እኔ እኮ ታውቂያለሽ፣ ትመችኛለሽ እኮ፣ በጣም ነው የምትመችኝ። እወድሻለሁ እኮ እንደዚህ ያቱኝ እያላ ነበረ። ልቀቀኝ እባክህ ትለዋለች። እየቀለድኩኝ አይደለም፣ እወድሻለሁ አልኩሽ እኮ። አይገባሽም እንዴ? ይሄ እኮ በጣም ላንቺ ይህ ትልቅ ነገር እኮ ነው። እበዛብሻለሁ እኮ ምን ልትሆኚ ነው እያለ ነበር። ባክህ ልቀቀኝ ብላ እጇን ለማስለቀቅ ትታገላለች። እንደዚህ እጇን ለማስለቀቅ ስትታገል እሱ ደግሞ ቆያ እንዴ እያለ እጇን ይዘው ከእሷ ጋር ሲታገል በድንገት ካያ እያቸው። ካያ በርቀት ሲያያቸው ወዲያው ነበር የተበሳጨው። ምንድን ነው እዚህ ጋር እያለ ወዲያው ነበረ ወደ እነሱ እየጠጋ እሱን ከገፈተረው በኋላ ሲወድቅለት አስተኝተው እየደበደበው ነበር። ማናንተ ውሻ ማነህ እያለ ሲደበደበው፣ ነገር ግን ዜሬ ተውቶ ካያ ችግር ውስጥ አትግባ ይኸውልህ ተው ተው ይቅርብህ ስትለው ይሄ ማን ነው ይላታል። ይኸውልህ የነደሚር ባይባርስ ዘመድ ነገር ነው እባክህ ችግ ውስጥ አትግባ ተው ተው ተው በቃ፣ አትንካው ተው በቃ እያለች እያለቀሰች ልትገላግለው ስት ሞከረ ጭራሽ ጭራሽ የደሚር ውሻ ነው እያለ ካያባሰበት ድጋሜ አስተኝቶ እየደበደበው ነበረ። እንዲህ ድብድቡ ሞቅ ሲል በአንድ በኩል የልጁ ጓደኞች መጡ። ካያን ለሁለት በግራና በቀኝ ሲይዙ ልቀቁኝ ልቀቁኝ እያለ ሲታገል፣ ልጁ ግን ከወደቀበት ይነሳና ካያን እየደበደበው ነበረ። አሁን የእሱ ተራ ነው። ካያ እጁ ተይዘዋል። በአንድ በኩል ደግሞ ዜሬን እያለቀሰች ነው። ዙሪያቸውን በሙሉ ሰው ተማሪ ከቧቸዋል። ምንድነው ዘንብራችሁ የምታዩት ገላግሏቸው! እያለች ብትጫጫውም ማንም የሚሰ ማት የለም ካያ እራሱን ለማዳን ሞከረ ግን አልቻለም ድንገት የትምህርት ቤቱ ፖሊሶች መጡ ፖሊሶቹ ከመጡ በኋላ እየገላገሏቸው ነበረ ካያኑ ውጣ እያሉት ነበር እሱ ተማሪ ስላልሆነ ፊቱ አካባቢ ትንሽ ደምተዋል አትንጉኛ ትኩኝ በቃ እያለ እየወጣ ዜሬን በአንድ በኩል እያለቀሰች ነው ዜሬን ይሄ ልጅ አጠገብሽ እንዳይደርስ እገለዋለሁ ይሄ ልጅ እገለዋለሁ እያለ ካያ እየዛተ ይወጣል ዜሬን ታለቅሳለች በሌላ በኩል ከደቂቃዎች በኋላ እነ ሻሂን እቤት መጡ። ቀጥታ እነ ናሬ አልያና ጂያን ከመኪና እየወረዱ እየገቡ ናቸው። ቀጥታ አልያ ልጇን እያገኘች ነው። ልጇን ይዛ ወደ ውስጥ እየገቡ ናቸው። ሻይን ወደ ውስጥ ይገባ እየተመለከተች፣ ፓኪዜ በጣም ገርማታል። ቀጥታ ወደ ከድር ተጠግታ አንተ ሻይን ለምን ነው የመጣው? ለመጣ እንዴ መጣስ ተነ እኔ እንጃ አላቀም ብቻ ከወይዘሮ ሰዳከት ጋር ሊጣሉ ባልሆን እያላት ነው። ከዛ ወደ ቤት ሊገቡ አልያ ጂያን ይዘሽ ወደ ውስጥ ይበቃ እያላት ወደ ውስጥ ይዛው እንድትገባ ይጠየቃል ነበረ። ጃን ባንድ በኩል እናቱ እንድትመጣ እያደረገ ነው። ናሬ ደረጃውን ራመድ ራመድ እያለች ትወጣለች። ሻይንም መጣ። ካያም ቢሆን ፊቱ አካባቢ እንደደማ አቅርብ ጊዜ ያስታውቃል። ወንድሜ ምን ተፈጠረ እያለ ሲመጣ፣ አንተ አንተ ፊትህ ምን ሆነ ነው ብላና ላይ እየጠየቀችው ምንም አይደል ታ ባክሽ ችግር የለም። ምንድን ነው ሻይን፣ ምን ተፈጠረ እንዴ መጣ እያሉ ነበረ። እኔ ነኝ የጠራሁት፣ የምናወራው ነገር አለ ሲል ድንገት ሰዳከት ደግሞ መጣች። ይ ሻይ ለመጥማጥ ምን ሊሰራ መጣ ብላ እየቀረበቻቸው ነበረ። በጣም ተናዳ ሻይን ለምን መጣ ብላ እየጠየቀች፣ ደግሞ ድንገት ሀሰን መጣ። ሀሰን እየሷ ወንድም እንደመጣ አሊያ ባንድ በኩል ልጇን ተጫወትለው ና የተፈጠረው ነገር ለማዳመጥ ወደ በሩ ወደ መስኮቱ ስትጠጋ ነበረ። ማየ የምናወራው ነገር አለ ይላታል። ንጋት አጎታቸው እንደመጣ ጂያን አጣድፎ የጠራኝ ለምን ነበረ አልገባኝም፣ እየተፈጠረ ነገር አለ እንዴ ብሎ እየጠየቀ ነበረ። ሰዳከት ክው ብላለች። ጂያን ምን እየተፈጠረ ያለው ምን እየተኬደ ያለው ብላ ጠይቃለች። አዎ ፈልጌ ነው ለአስቸኳይ ጉዳይ። እስኪ አጎቴ የምጠይቅ ነገር አለ። እንኳን ደህና መጣ፣ ሰላም ለአንተ። የሆነ ግን ጥያቄ ነበረኝ እና አንተ ብቻ ነው መልሱን የምትመልስልኝ። ቆይ አንተ ከአጎታችን ኤጅ መልካ ስትሰራ ለምዶ ትክክለኛ ማንነትን የደበከው ብሎ ጠየቀው። ሻይ ይህ ጥያቄ እንደተጠየቀ ብሎ ገርሞት እያያቸው ነው፣ መልሱን በጉጉት ይጠብቃል። ነገር ግን ሀሰ ግራ ግብት ብሎ ጃንን እያየው ነበር። ጥያቄ እንገልጸል አርገለን ከአጎታችን የጀመር ጋር ስትሰራ ትክክለኛ ማንነትን የደበቀው ብሎ ጠየቀው። ከዛ ሀሳን ዝምታው ቀጠለ። ሻይን መልሱን ይጠብቃል። ሰዳከትን ባ እየተናነቃን ነው። ሀሳን መልሱን እየጠበቁ ከሆኑ አጎቴ አነግረኝም፣ ጥሩ እሺ፣ እንደዚህ እናርግ፣ በቃ ብሎ ሽጉጡን አወጣ። ጭንቅላቱ ላይ ከደቀነበት በኋላ በል አጭር መልስ እፈልጋለሁ፣ ቶሎ ለምን መልስልኝ እያሉ ነበረ። ሰዳከት ልጄ አቁም፣ አቁም፣ ጂያን፣ ጅያን፣ ተው፣ ተው፣ ተው ሽጉጡን አውረድ፣ ጂያን ሽጉጡን አውረድ፣ ተው፣ እንደዚህ ንግርግር አትፍጠር፣ ተው ባክ እያለች እናቱ ብትለምነው መማየ ራቂ፣ ራቂ መልሱን ይነግረኛል፣ ከዛ ሽጉጡን አውርዳለሁ እያለ ናሬ ወንድሟን እየለመነችው ነበረ። ጂያን፣ ባክ ሽጉጡን አውርድ፣ አጎትህ እኮ ነው። ምን ሆነ ነው አጎትህ እኮ ነው ይለዋል እነ ካያም ቢሆኑ ጃን ምን ሆነ ነው ሽጉጥን አውርድ እንጂ እያሉ ነበረ ጃን ምንድን ነው የምታረገው አጎትህ እኮ ነው ተረጋጋ እንጂ እያለ ነበረ አወርደዋለሁ አወርደዋለሁ መጀመሪያ ግን መልሱን ትነግረኛለህ አለበዚያ በቀላል እዚሁ እያለ ነበረ ሻይን መልሱን ይጠባበቃል ሐሰን መልሱን ለመናገር በጣም ከበደው መልሱን እንደማይናገር ግልጽ እየሆነላቸው መጣም ከዛ በድንገት ሰዳከት አዎ ለእኔ ብሎ ነበረ ማንነቱን የደበቀው እያለች ተናገረች ምንድን ነው ተናገሩ እስኪ ምን በቀጥታ ጀመል እንዲታሰሩ ሁለታችሁ አብራችሁ ተባብራችሁ ነበረ ብሎ ጠየቀ ሰዳከት አዎ ብላ እየመለሰች ነው እያለቀሰች አማራጭ አጣች ወንድሟ እውነቱን ባይና ተናገረ። ለወንድሟ አብላሳገ እውነቱን መናገር ነበረባት። እያለቀሰች እንዲህ ስትናገር ሻይን ተበሳጨ እውነቱን ሲያውቅ። አንተ የአልቦራ ቤተሰብ መሪ ሆንከው በእናተ ጨዋታና ማጨበርበር ነው አሁን ማን ነው ማን ነው ካዲዮ አሁን እያለ ይጠይቃል እየጮኸ፣ ጃን ዝም ብሎ እያዳምጠዋል። ሰዳከት እያለቀሰች ነው። ሻይን በጣም ታሳፍራላችሁ ብሎ ተቆጥቶ እየሄደ ናሬ፣ እሱን እሱን ትመለከታለች። ቀጥታ ግቢውን ለቆ እየወጣ ነበረ። እማዬ እስኪ አሁንስ ልመንሽ አልመንሽ ሊታመን የሚችል ነገር አለ በማለት የጠየቀ። ሰዳከት ደግሞ ምንድን ነው እዚጋሁን፣ ዋሸውኝ እኔ ዋሸውኝ። አልዋሸውክም እኮ እኔ በሄድኩበት መንገድ ብትሄድ ኖረው ተመሳሳይ ነገር ታደረግ ነበረ አለች። ግን እማዬ ባለፈው ለታ እኔ አንተን ውሸት ነግሬ አውቃለሁ ብለሽ ጠይቀሽኝ ነበረ። እንዴት ነው ነገሩ? ማለት አንቺ ኮንሽ ከኤጀ መል መታሰር ጋር ትብብር ያለሽ ታዲያ፣ ለምን መጀመሪያ ግልጹን አልተናገርሽም? ማለት እስካሁን ድረስ እየመደበቁ ትርጉም ምንድን ነው አልገባኝም እኮ ሻይን መጥቶ እስኪያፋጥጠን ድረስ መጠብቅ ነበረብን እንዴ? ትክክለኛውን ሚስጥር ማወቅ ያለብንም እንዴ በማለት ጠየቃት። ውሸት አይደለም ይሄ ውሸት አይደለም፣ ማድረግ ያለብኝን ነገር ያደረግኩት ጠላቶቼ እንዲንበረከኩ የተጠቀምኩበት የራሴ መንገድ ነው እንጂ ውሸትና ማጨበርበር ክህደት አይደለም። እያለችሁ ነው እማዬ እማዬ፣ በሻይን ፊት አንገቴን እንድደፋ አድርግሽኛል። እንደዚህ ነገር ከአንቺ አልጠብቅም ነበረ ጀመል ነበር የቤተሰቡ መሪ መሆን ያለበት ሲላት፣ እንዳት ደግመው እንዳት ደግመው እሱ ይህ አይገባውም ይሄ አይገባውም ይሄ የምታወራውን ነገር መስማት አልፈለገም። እሱ ሰይጣን ነው፣ እባብ ነው። በፍጹም እሱ ጅሄ መግባት የለበትም። ይሄ ያልቦራ መሬት እንዳለ ለእሱ ለጨካኝ ሰው ተላልፎ መሰጠት አለበሰትል ትንሽ አታፍርም እንዴ? እኛ እጄ ገባው እኮ እኛ በራሳችን ጥረትና ባደረግ ነው ተጋር ነው ይሄ አይታየም እንዴ? አይታየም እንዴ? ባረኩል ነገር እንደ ጸጸተኛ አታርክ መቼም አልጸጸትም፣ አልጸጸትም። መቼም ይቀር አልለውም አንተም ብትሆን ይህን አውቀ ከሆነ የምታደረግብኝ እኔ ላይ መቼም ይቅር አልልም፣ መቼም ይቅር አልልም ብላው ሄደች። ጃን ግራ እየገባው መጣ። ከዛ ወደ ሀሰን ዞር አለ። ጃን ያረከው ነገር ትክክል አይደለም። በምንም ምክንያት አጎትን መጥላት የለብም፣ እንደዚህ መጠራጠር የለብም። የጀመለ መቀጣት አለበት። እህቴ ላይ ላረገው ነገር አደለም እስር ቤት፣ ከዚህ በላይ ቅጣት ቢኖር መቀጣት ይገባዋል። እሱ ላይ ላረኩት ነገር በፍጹም አይጸጽተኝም፣ አይጸጽተኝም ከዚህም በላይ ስለሚገባው ብሎ እየወጣ ነበረ። ጃን ግራ እየገባው ነው። ናሬ አይ እማዬ፣ እማዬ በጣም ብዙ ጥፋት አጥፍታለች እያለች ወደ ወንድሞቿ እየቀረበች ነበረ። ከዛ መጣውኝ ብላ ትሄዳለች። አሁን ሰዳከት ወደ መኝታ ክፍሏ ገብታ የሞተውን የባሏ የልጆቿን አባት ፎቶ ይዛ እያለቀሰች ነው። ከዛ በድንገት ጃን መጣ። እማዬ ከመጀመሪያው ጊዜ ጀምሮ እኮ ይህን ነገር ብነግር እስኪ ሌላ ማላቀው ነገር ምን አለ እያላን ነበረ። ዝም ብላ እያለቀሰች ነው። ምን ሊኖር ይችላል ሌላ ምን ለማወቅ ፈለግ? ትለዋለች። እማዬ እኔ እኮ አላውቅም እኮ ምናልባት በአንቺና ባጎቴ መካከል እኔ ማላቀው ትልቅ ነገር አለ እንዴ? እኔ እንጃ። እኔ የሆነ የሆነ የተደበቀ ነገር እንዳለ ያለ ስሜት ይሰማኛል። አንቺ የለም ብትይኝ፣ እኔ ግን የሆነ ነገር እየታየኝ ነው ይላታል። የሆነ ነገር ይሰማኛል ሲላት፣ ምን ሊኖር ይችላል ትለዋለች። ምናልባት ግን ይሄ ለጀመል ያለሽ ቂም በቀል፣ ምናልባት ምክንያቱ ሌላ ይሁን በማለት እየጠየቃት ፎቶን ተቀብሎ ሲመለከት ነበር። ሌላ ምን ሊሆን ይችላል? ትቶኝ ስለሄደ ነው ትለዋለች። ሰዎች አአ እኔ ግን አልመስልህ እያለኝ ነው ምልሽ። ሐሰን ትልቅ ሰው እስኪሆን ድረስ እሱ ጋር ሄዶ ተቀራርቦ እንዲሰራ እርገሽ ይሁላ ነገር እኮ ጊዜ ይፈልጋል እኮ ይሁላ ረዘም ያለ እያበቀል ጊዜ በጣም አስቸጋሪ ነው። ምናልባት ሌላ ምክንያት ካለሽ ብዬ ብሎ ጠየቃት። ከዛ በዚያ አጋጣሚ እናቱን መምከር ጀመረ። ማየ ድሮ የተፈጸመ ነገር በቃ ድሮ ያለፈ የሞተ ጉዳይ ነው መርሳት አለብን፣ አለበዚያ ማበዳችን አይቀርም እያልን ነበር። ውጣ ልጄ ውጣ፣ ውጣ ብቼን መሆን እፈልጋለሁ አለችው። ስቷት እየወጣ ነበረ። እሷ ቁጭ ብላ ማልቀሷ እንደቀጠለች ነው ከደቂቆዎች በኋላ ሻይንና ጂያን ተገናኙ። ጂያን ቀጥታ ሻይን ደውሎለት ወደ አንድ ቦታ እየመጣ ነበረ። ወደ ውስጥ ገባ። ከዛ ቁጭ ብለው ማውራት ጀመሩ። ሻይን እንግዲህ፣ እስከዛ ድረስ ይህን ትክክለኛ ነገር እኔ አላውቅም ነበረ ምን እንደምልህም አላውቅም፣ ግን በቃ ስህተት ነው። አንዳንድ ጊዜ ስህተቶቻችንን አምነን አስተካክለን ለመራመድ እንሞክራለን፣ አንዳንዴ ደግሞ በስህተቶቻችን ተይዘን እንቀራለን እያሉ ነበረ። ሻይን ግን ወንድሜ፣ አንተ የአልቦራ መሬውን ከው በእናት ተንኮልና ሴራ ነው ይለዋል። አውቃለሁ፣ አውቃለሁ፣ ግን አንድ ቀን እንኳን የአልቦራ መሬቶች የኔ ነው ብያቃለሁ። ሁል ጊዜ ምለው አልቦራ ማለት አንተ አልቦራ ማለት ካያ ነው። እኔንም ብዬ የኛ ነው አንድ ቀን የኔ የኔ ነው ብዬ አውቃለሁ። አባት ግን ከእስር ቤት ሆኖ በጣም ብዙ ነገር ያቅዳል ብዙ ነገር እያደረገ ነበረ ሲለው፣ እናይገባውም እንዴ የሚገባውን ነገር አንዴ አባዬ ነበረ የአልቦራ መሪ መሆን የነበረበት ይለዋል። ጂያን ሻይን ባለው ነገር ምንም ተቃውሞ የለው፣ ነገር ግን ከዚህ በኋላ ምን ማድረግ እንዳለበት አያውቅም። ስለዚህ ሻይን የይገባኛል ጥያቄ እያቀረበ ነው። ሻይን በቀጣይ ከአባቱ ጋር ሄዶ ለመማከርም ያስባል። ጂያን በአንድ በኩል የፈለግከውን ነገር አርግ ብሎት እያሄደ ነበረ፣ ግራ ገብቶታል። በሌላ በኩል ማታ ላይ ካያ ቁጭ ብሎ ቤት ውስጥ እየጠጣ ነው፣ ስለ ፍቅረኛው ስለ ዜሬን ያስባል። ብቻ ሆኖ ድንገጅ ያመጣ ምን ሆነ ነው ብሎ እየጠየቀው አብሮት እየጠጣ ዛሬ ዜሬን በጣም ናፈቀችኝና ስደውልላት ስልኳ አይሰራም ነበረ፣ ግራ ሲገባኝ ወደምትማርበት ሄድኩ። ከዛ የሆኑ ወንዶች በቃ ሲላከፏት አየሁ፣ አልቻልኩም። ተጣለውኝ እያሉ ነበረ ምን ታቋለ ልጁን አለው ሲለው አላቆም አላቆም ብሎ እየመለሰ ነበረ። ከዛ ካያ እንዲህ እያለ ሲናገር ከዚህ በኋላ ግን ተዋት፣ በቃ ለትንሽ ጊዜ መራቅ አለበት፣ ለራስ ሲባል ነው ይሄ ብሎ እየመከረው ነበረ። ነገር ግን ቅድም ከካያ ጋር ተደባድበው የነበረው ሰው ቀጥታ ወደ ደሚር መጣ። ወንድም ይሄ ካያ የሚባለው ልጅ በጣም ጠጋበኛ ነው ጠጋቡ ልናስተነፍስለት ይገባል እንዴት እንደዚህ ደፍሮ ይደበድበኛል ልጅቷን እኮ ወደድኳት እንጂ ምንም አላደረኩም እኮ ይመስለኛል እርሱ ወይ ጓደኛዋ ነው ወይ ዘመዷ ነው ወይ ደግሞ ፍቅረኛዋ ነገር ነው ብቻ እንደ ፍቅረኛዋ ሲያደረገው ነበር አለው ደሚር ግራ ግብት ብሎት ያዳምጣል ወንድሜ በጣም ይቅርታ አድርግልኝ እየበላህ እያለ ምግብ አልመጥቼ የማይረባ የማይረባ ነገር ተናገርኩኝ ሲለው ደሚር አአ አያራ እንደዛ ትበል ምን ነካ ፍቅር እኮ እንደዚህ ነው በቃ ልጅቷን ዋናው ነገር አንተ መውደድ ነው ዜሬን አልቦርኖ ስሙ ያልከኝ በጣም አሪፍ ዋናው ነገር አንተ እሷን መውደድ ነው ሌላው ነገር እንዳለ ቀላል ነው አንተ ብቻ ውደዳት እንጂ ይሁል እንደ ተራራ ጠንካራ ግዙፍ ወንድም ከኋላ አለ። ምንም ነገር ከማድረግ ወደ ኋላ እንዳትልሽ ብሎ እያደፋፈረው ድፍረት ሲሰጠው ነበረ። እሱም እሺ ብሎት ይወጣል። ማታ ላይ አሊያ እሷ ራሷ ገብታ ኪችን የሆነ ምግብ እየሰራች ነው፣ ልጇ አብሯት አለ። ከዛ ድንገት ጃን ብቅ አለ። ጃን ሲመጣ ህፃኑ አብረን ካልበላን ራት ብሎት ጠይቆት፣ ሶስቱ ብቻቸውን እንደ ቤተሰብ ራት ሲበሉ ነበረ። ጃን በጣም ደስ የሚል ስሜት እየተሰማው ነበረ። እራታቸውን ከበሉ በኋላ እሷ ልጇን ጃን ልታስተኛ ወደ ክፍሉ እየሄደች ተረት ተረት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 ቀጣይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።